ሄፍራታ እንግዲህ ትናንትና ወደ ቤቷ ሄዳ ነበረ፣ ምክንያቱም እዛ ነ ቤዛ ቤት እቃዋን መውሰድ ስላለባት እዛ ሄዳ ነበረ። ምክንያቱም ደግሞ ቀይን ሄጅ ላመጣ ነው ብላ ስራ ተነግረው ዝም ብላ ነው የሄደችው፣ ላይ ያፌት ማለት ነው። ያፌት እንግዲህ ታቁታላችው። ዝም ብላ ሄዳ ስትሄዳች ወረኛ ሉሊት ነበረች። ሁላቸውም ተደናገጡ እና ቆሙ። እንዲህ ሙሽሪት ሙሽሪት እንደዚህ ብቻዋን ተውጣለች እንደ ጫጉላ ምናምን እያለ ምናምን እያለች የስጅበት። ከዚም እንግዲህ አይ የመጣሁት ዕቃ የለ ወስድ ነው ባለቤቴ የለም ሲመለስ እንዳያታኝ ደግሞ ምናምን እያለች እንግዲህ ኮራጀን ምን ባሪ ባሌት ያለች እናገባ ሽኮ እናውቃለን ምናምን እያለ እንግዲህ እናታን አፍላፊ ተናገራት። ዕቃሽን ይዘ ይዞ መሄድ እንደዚሁ ቀላል ነገር አድርገሽ ነው እንደምታዩ። ከዛም እንግዲህ አፍላፊ ተነጋገሩ ማለት ነው ፍዬ ለሱ መሰዋት እየከፈለች እንዳለ ምንም አያውቅም፣ ገና አልገባውም ማለት ነው ለሱ ብላ ነው ለሱ ቀና ብሎ መሄድ። እሱ አንገቷን እየደፋች እየተኮረኮመች ትገኛለች። እና የእውነት ይህን ነገር ሲሰማ ወይ ሲያውቀው እውነቱን ከጸጸት ውስጥ መቼም ሊወጣ አይችልም ናታን ማለት ነው። እውነት ለመናገር ይፍዬ በጣም ነው ያሳዘነችኝ። አልቅሻለሁ ከነጽ ጋር ሲላቀሱ ትላንትና ማለት ነው። እንግዲህ ለውሊት ያልሆነ ነገር እነሱ ያላወሩትን ነገር ሁሉንም ነገር ድንብርብር አድርጋ ለያፌት ነገረችው ማለት ነው። ኤፍራታ ባለፈ ሊያደርግላት የነበረውን ቀለበት ልታደርግ ቤት እንደመጣች ፍቅራቸው እንዳላለቀ አሁንም ከናታን እንደምትወደው አድርጋ ሁሉንም ነገር ለያፌት ነገረችው ማለት ነው። እኔ ካንተ መደብቀው ነገር የለም፣ መቼም እንደማታምነኝ አውቃለሁ። ወይ ውሸትሽ ግን አንድ ቀንች ገደል ይከተሻል ሊጥ በእውነት ኤፍራታን ስለማትወዳት ብቻ ያልሆነ ነገር ብዙ ነገር አወራች ማለት ነው። እንግዲህ አንቺ ፈጣሪ የሆነሽ ናታን ነው ሲታደርገው አንቺን የሚገልሽ ወይ ቤዛ፣ ወይ በሶስቱ ሴቶች ይገልሻል። ሁለቱ ሴቶች ናታን ቤዛ እና ፂ ይገሏታል ሬት ማለት ነው። ና እንግዲህ ቤዛም እንዴት መጣሽ ማለት ለምን መጣሽ እንዴት ምናምን ብላ ስደነግጥ አይ ቃይል ወስድ ነው የመጣሁት ምናምን ብላ እንግዲህ ከናታን ጋር ከተነጋገሩ በኋላ ወደ ፎቅ ሮጣ ሄደች። ናታንም እንዴት እንደዚህ ትለኛለች ሲል እንግዲህ እጁን ግርግዳ ላይ ቀጥቅጦ ቀጥቅጦ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አረግ ድራማ ትናንትና ተለቋል። የእውነት በጣም ነው የሚያሳዝነው ይሄ ፉዬ እየከፈለች ያለችው መስዋዕት ለሚወዱት ሰው የምር ኔንጃ ኔ ምን እንደምላላቅ በዚህ ልክ በዚህ ደረጃ ራሷን መስዋዕት አድርጋ ናታንን ለማዳን ብቻ የምታደርገው ጥረት የእውነት በጣም አስተማሪ ነው ላለኝ እንግዲህ ሄፍራታን በመምጣቷ ደስ አላት ማለት ነው። ቤታቸው እንዴ ኤፍዬ ልመጣ ስልኮ መጣሽ፣ ምን ነው? በሰላም ስትላት አዎ በሰላም ነው ምናምን አለች፣ እንዳላስታወሰ ሰው ሆና እንግዲህ ከናታን ጋራ አፍላፊ ከተነጋገሩ በኋላ ኤፍዬም ተናዳ ወደ ፎቅ ሄዳ ክላስ ገብታ እያለቀሰች እያለ ፅ ተከተላት ገብታ መኝታ ቤቱን ቆልፋ ናይ ቀፊኝና አብረን እናልቀስና ይውቃለን ስትላት አይ ያለቀስኩ እኮ አይደለም ቃይለ ውስድ ነው ልቆይ አልችልም ምናምን ስትላት አያት ቆይም በቃ ነኝ ምናም ብላ አቅፋት እያለቀሱ፣ ከዛም በኋላ የፉዬ ይቅርታ አድርግልኝ፣ ስለበደልኩሽ፣ ስላደረግኩሽ ነገር ፍቅርሽ ስለነፈኩሽ፣ አንቺ የነገርሽኝን ሁሉ ከጎንሽ ባለማገኘቴ በጣም ይቅርታ አድርግልኝ እያለች እንግዲህ ስታለቅስ፣ እንዴ ምን እየተካሄደ ነው? ምንድን ነው እሱ? አዲስ ነገር አለ? አዎ አዲስ ነገር አለ። አሁን እኔ ማስታወስ ችያለሁ። ሁሉንም ነገር አስታውሻለሁ። በተለይ ቀደም ሰርጉ ላይ እናንተ ቤት መጥቼ ያፌት ቤት መጥቼ ሁሉንም ነገር ሳይ ማስታወስ ጀመርኩኝ። ሁሉም ነገር ተገለጸልኝ አለች ማለት ነው። ከዛም እንግዲህ የፉዬ ደስ አላት፣ እዚህ በማስታወሷ በጣም ተደሰተች። ተደሰተች፣ ከዛም በኋላ እንግዲህ ተያይዘው ማልቀስ ጀመሩ። ከተነጋገሩ በኋላ ብቻ እኔ አንድ ነገር የምጠይቅሽ ነገር አለ። የፉዬ ንገሪኝ ለማንም አልናገርም ስትላት ያፌት፣ በምን አስፈራርቶች ነው ስትላት፣ እንግዲህ ያፌት ያስፈራራኝ በናታንን አጥምዶት ነው። ናታንን አጥምዶት አልሰጥም፣ አፏን ይዛ ጮኸች ማለት ነው። ለምን ምን አድርጉ ምናምን፣ ባለፈ ጊዜ እንኳን ስራ ሊፈልግ ደውለውለት እየሄደ ያለው ያን ጊዜ ያፌት ነበረ። ከዛም በእንቅልፍ መድኃኒት አድርገው ሰው እንዲገል አደረጉና ቪዲዮ ቀረጹት። ከዛም በዛ በቪዲዮ አስፈራራኝ። ናታንን እስር ቤት ዘላለሙን ከሚበሰብስና እኔን ከምታገቢ ከሁለቱ አንዱን ምርጫ ሰጥቼሻለሁ አለኝ። ያም እንግዲህ ምርጫ ያው ናታንን መዳን ስላለባት ብቻ እራሷን መሰዋት አድርጋ ለማትፈልገው ሰው አይኑን እንኳን ማየት ለምትጠላው ሰው ግዴታዋ ሆኖ ልታገባ ወሰነች ማለት ነው። ያንን ነገር ማንም አልተረዳትም። እንግዲህ ያው ሁሉንም ነገር ነገርቻት። አለቀሰች አለቀሰች። ይሁዬ ቅርበኝ፣ ቅርበኝ ብላ ተንበርክታ ጉልበታው ላይ ለመነቻት ማለት ነው። እኔ እኮ ሁሉንም ነገር አንቺ እኮ ቃል አስገብተሽ ነበር፣ እኔና ዳጊን ከጎናችን፣ ሁላችን ሶስታችን እንዳን አንለያይም ተባብለናል ምናምን እንግዲህ እንድትነግራት አደረገች ማለት ነው። እንግዲህ ዳጊ ደግሞ ወንድሟ በመሆኗ በጣም ተደስታለች። በፊትም የምመኛው ነገር ነው እና ሁሌም ዳጊያ ሲሆን የምሰማኝ ልዩ ስሜት አለኝ እና ስለ እናቷም ሁሉም ነገረች። ገንዬም እንግዲህ እዛው ቤቷ እንዳለች ሁሉንም ነገር ነገረቻት ማለት ነው። እንግዲህ ገኒ አሁን ላይ ያለችበት ሁኔታ በጣም የእናት አንጀት ከባድ ነው። ልጇ ምን ውስጥ እንዳለች ምግብ አትበላ፣ ያው ትኩስ ነገሮች ትጠጣለች እንጂ ቢኒና ጽም ደግሞ እንግዲህ ቢኒ ደግሞ በጽፍ ፍቅር እብድ ብሏል። ተጎራርፈዋል። መሰረት የክስት አትመልስ፣ ስልክ ሲደውል አትመልስ። እንግዲህ በምን ተቀያየሙ አላውቅም። ከባድ ነው። አሁን ጽ ማስታወስ ስለቻለች ይመስለኛል። እንግዲህ ለዛም ነው እንግዲህ በዛ ማናት ጽ ሁሉንም ነገር አወቀች። ግን አንድ የሚያስደስተኝ ነገር አለ፣ አይቆጨኝም። ምክንያቱም ክብረ ንጽህናዬን ለናታን ነው የሰጠሁት። እንዴት ለምን ስትላት አስታወሰች ከሆነ ናታን ሰክሮ የመጣ ጊዜ አጠገቡ ተኝቼ ነበረ ምናምን አለች። እንግዲህ በዛው ነው ማለት ነው የሆነ ሁሉም ነገር በቃ ተለቃቀሱ ሻንጣዋን ይዛ ወረደች። እንግዲህ ከዛም ቆማ እንግዲህ ናታንን በአይኗ እየፈለገችው ነበረ። ወይ ፍቅር! ምስኪን እኮ ናት የእውነት። አሁን እኮ ተገዳ እንጂ እና ያፌትን ወደ አይደለም አብራው እየኖረች ያለችው ግን ይሄ አሪዮስ ሰይጣን ለማንም የማይመለስ ነው። እና ይፉዬ እንግዲህ ሀገራማን ብላ ወደ ቤቷ ሻንጣዋን ቆጥታ ተመለሰች። እሱ ሉሊት በወሬ ሆዱን ሞልተዋለች፣ በውሸት ወሬ እሳት ረብሶ እሳት ጎርሶ መጣ። ጩኸቱ ራሱ ሲጣራ ሲያስጠላ ማለት ነው። ከፎቅ እንግዲህ እየበረረች ወረደች። ምንድን ነው? ምን ሆነው? ሀ ያፌት እንዴ ምንድን ነው ልጅ የምታጣራው ስትለው፣ የት ነበርሽ? ሲላት፣ የት ሄድኩኝ ምንድን ነው ምን ሰማቅ ስትለው፣ በቀደም እኔን አስተኝቶ ሊያስርልሽ የነበረውን ቀለበት ልታደርጊ ነው የሄድሽው። ድጋሚ እውነቱን ንገርኝ፣ ስታደርጊ ሳልገልሽ ብሎ እንግዲህ ጉሮሮዋን አንቆ አይኗ ፍጥጥ እስከሚል ድረስ ማለት ነው እያሰቃያት ነበረ። ሎሊት ግን የስራሽን ታገኛለች በእውነት ገና ለገና ኤፍራታን ትጠያታለች። ስለዚህ ኤፍራታን እዛ ቤት መመለስ ስለማትፈልግ ብቻ የውሸት ወሬ ለያፊት ነግረው እንግዲህ ልጅቷ ያላለችውን ምንም ከናታን ጋር ያላወራችውን ነገር ወደ ድሮ ፍቅሯ ልትመለስ ሀሳብ አላት አላለችም። ጭራሽ ፈጣሪ፣ ኧረ ውሸት ጥሩ አይደለም በእውነት እንግዲህ ብቻ ትናንት አሳዘነኝ። ሁለቱ ሴቶች ሲላቀሱ ሲና ኤፍ ወይምር በጣም ነው ያሳዘነኝ። ማለት ምን ያክል መስዋዕት እየከፈለች እንዳለ በጣም ነው እንጃ የፍራታ ኤፍራታ ፈጣሪ እሱ እንግዲህ